በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆይታችኋል። በዛሬው እለት ጥቅምት 27 ቀን 2018 ዓ ም የተሰሙ አጫጭር መረጃዎችን ይዘን ብቅ ብለናል። እስከ ፍጻሜው አብራችሁን ቆዩ። የፌዴራል ፖሊስ አዲስ የኮማንዶ ኃይል ማሰልጠኑን ሲያሳውቅ፣ የሪፐብሊካን ጋርድ በአዲስ አበባ ዙሪያ እርምጃ መውሰዱን ገለጸ። የኢትዮጵያ ፌዴራል ፖሊስ በአይነቱ ልዩና ዘመናዊ የውጊያ ስልትና ትጥቅ የታጠቀ አዲስ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማሰማራት ዝግጅቱን ማጠናቀቁን አስታውቋል። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደገለጹት ተቋሙ በርካታ አባላትን ያካተተ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ ደርሷል ብለዋል። ኮሚሽነር ጀነራሉ አክለውም ይህ ኃይል ዘመናዊ የትጥቅ አቅም በልዩ ሁኔታ የተሟላለትና ይህንንም በአግባቡ መጠቀም የሚያስችል ብቃት እንዲኖረው ተደርጎ ለበርካታ ወራት የፈጀ ልዩ ስልጠና ሲወስድ የቆየ ነው ሲሉ አስረድተዋል። በቅርቡም ተመርቆ በመላ ሀገሪቱ በመሰማራት ማንኛውንም አይነት የጸረ ሽብር ግዳጅ ለመፈጸም ዝግጁ መሆኑንም በመድረኩ ገልጸዋል። ምንም እንኳን ለዚህ ኃይል የተሰጠው ይፋዊ መለያ ስያሜ ባይገለጽም ከመደበኛ የፌዴራል ፖሊስ አባላት በተለየና በተሻለ ስልጠና እንዲሁም የጦር መሳሪያ እንደሚታጠቅ በስብሰባው ላይ ተጠቁሟል። የኃይሉ ዋነኛ ዓላማም የሽብርተኝነት ድርጊቶችን መከላከልና መቆጣጠር እንደሆነ ቢገለጽም ከዚህ ቀደም በተደጋጋሚ ሲስተዋሉ እንደነበረው ይህ ኃይል የታለመለትን የጸረ ሽብር ግዳጅ ላይ ብቻ ያተኩር ይሆን ወይስ የተለየ ፖለቲካዊ አቋም ያላቸውን ሰላማዊ ቡድኖችና ግለሰቦችን ለማጥቃት ይውሎ የሚለው ከወዲሁ ስጋትን ማንሳት ጀምሯል። ይሁንና ኮሚሽነሩ በአይነቱ ልዩ ስልጠና የወሰደው ይህ ጸረ ሽብር ኮማንዶ በአገር ደረጃ ለማንቀሳቀስ ዝግጅቱ ተጠናቋል ሲሉ አረጋግጧል። ከዚህ የጸጥታ ጉዳይ ጋር በተያያዘ የሪፐብሊካን ጋርድ ጦር በአዲስ አበባ ዙሪያ ልዩ ኦፕሬሽን መፈጸሙን አስታውቋል። የሪፐብሊካን ጥበቃ ኃይሉ በአዲስ አበባ አቅራቢያ በሚገኘው የሰሜን ሸዋ ዞን አያ ጉለሌ አካባቢ ሲንቀሳቀስ በነበረ የሸኔ ታጣቂ ቡድን ላይ እርምጃ መውሰዱን ገልጿል። ቀደም ባሉት ዓመታት በወለጋ አካባቢዎች ብቻ ተወሰኑ የነበረው የኦነግ ሸኔ ታጣቂ ኃይል በአሁኑ ወቅት እንቅስቃሴውን አስፍቶ እስከ አዲስ አበባ ዙሪያ መድረሱንና በመንግሥት አመራሮች ላይ ጥቃት መፈጸሙ ይታወቃል። ይህንኑ እንቅስቃሴ ለመክታትም የሪፐብሊካን ጋርድ ጦር በታጣቂ ቡድኑ ላይ እርምጃ መውሰዱ ተገልጿል። በዚህም ኦፕሬሽን የቡድኑ የሻምበላ አመራር የነበረው ጃል ፍሮምሳን ጨምሮ 16 የቡድኑ አባላት ሲገደሉ፣ ሌሎች ሶስት አባላት ደግሞ በቁጥጥር ስር መዋላቸውን የሪፐብሊካን ጋርድ አስታውቋል። በዋነኛነት ጠቅላይ ሚኒስትሩን ጨምሮ የሀገሪቱን ከፍተኛ ባለሥልጣናትና ከፍተኛ ወታደራዊ አዛዦችን የመጠበቅ ኃላፊነትና ግዳጅ የተሰጠውና አልፎ አልፎም በከባባድ ግዳጆች ላይ የሚሳተፈው የሪፐብሊካን ጋርድ ከዚህ ቀደም ከሚታወቅበት ግዳጅ ወጥቶ በአዲስ አበባ ዙሪያ እርምጃ መውሰድ መጀመሩ የሸኒ ኃይል በመዲናቱ ዙሪያ እየፈጠረ ያለው ስጋትና ለመንግስት አመራሮች የደህንነት ስጋት የሆነ መምጣቱን በግልጽ ያመላከተ ነው ተብሏል። የአፋሩ ጦርነት ወደ ወልቀየት ማንዣቧል። የተከዜ ዘብ ለሁሉም ዝግጁ ነን ሲል በኮሎኔል ደመቀ ዘውዱ በኩል አሳውቋል። የትግራይ ኃይሎች በአፋር ክልል ከትላንት አመሻሽ ጀምሮ የከፈቱትን ጥቃት ተከትሎ ውጥረቱ ወደ ወልቀየት ጠገዳ አካባቢዎችም ሊዛመት ይችላል የሚል ከባድ ስጋትን አጭሯል። በጉዳዩ ላይ መግለጫ የሰጡት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ የተከዜ ዘብ ለሁሉም ነገር ዝግጁ ነው ሲሉ አስታውቀዋል። ኮሎኔሉ አክለውም የተከዜ ዘብ የህዝብን ዘብ ነው። ህውሃት በአፋር ክልል የጀመረው ትንኮሳ ወደ ወልቃይትም እንደሚመጣ ወደ ወልቃይትም እንደሚመጣ እንጠብቃለን። ለዚህም ተዘጋጅተንበታል ሲሉ የኃይሉን ዝግጁነት አረጋግጠዋል። አሁን ላይ በአፋር ክልል የትግራይ ኃይሎች የጀመሩት ውጊያ በትግራይ ሰላማዊ ኃይል ስም ተደራጅቶ በአፋር ክልል ሐራ መሬት በሚባል አካባቢ ሲንቀሳቀስ በነበረው ኃይል ላይ ያነጣጠረ መሆኑ እየተገለጸ ነው። ይሁንና ይህ እንቅስቃሴ እንደ ሽፋን በመጠቀም ለዓመታት በሱዳን ሲንቀሳቀስ የቆየው አርሚ ሰባ የተባለው የትግራይ ታጣቂ ኃይል በወልቃይት በኩል ጥቃት ሊከፍት ይችላል የሚሉ ስጋቶች በስፋት እየተሰሙ ይገኛል። ምንም እንኳን እስካሁን ምንም አይነት ግልጽ የጥቃት ምልክቶች ባይታዩም በአፋር ክልል የተፈጠረውን ሁኔታ ተከትሎ የወልቃይት ጠገዴ ዞን የፀጥታ ኃይል የሆነው የተከዜ ዘብና የአገር መከላከያ ሰራዊቱ አካባቢውን በከፍተኛ ተጠንቀቅና ንቃት እየተከታተሉ መሆኑ ተገልጿል። በቅርቡ አንድ የትግራይ ሰራዊት ጄኔራል በአርሚ ሰባስር ሲሰለጥኑ የቆዩ ታጣቂዎችን ባስመረቁበት ወቅት ባደረጉት ንግግር መስዋዕትነትን ከመክፈላችን በፊት ወልቃይትን ያለ መስዋዕትነት መልሶ ሲሉ በአደባባይ ማስጠንቀቃቸው ይታወሳል። ይህ ንግግራቸውም ስጋቱ እንዲያየል ካደረጉ ምክንያቶች አንዱ መሆኑም ይነገራል። በአፋር ክልል ዳግም ጦርነት መቀስቀሱና የትግራይ ኃይሎች ጥቃት ከፍተው የተወሰኑ አካባቢዎችን መቆጣጠራቸውን የሚገልጹ መረጃዎች ከትናንት ጀምሮ እየወጡ ይገኛሉ። ትናንት ጥቅምት 26 ቀን 2018 ዓ ም የትግራይ ኃይሎች ወይም በቲዲኤፍ ስም በኳስ ወኔዎች ተጭነው ከትግራይ ወደ አፋር ክልል ሲንቀሳቀሱ የሚያሳዩ ምስሎች ይፋ መሆናቸውን ተከትሎ አመሻሽ ላይ በክልሉ ውጊያ መቀስቀሱ ተሰምቷል። እስካሁን የፌዴራል መንግስቱ በጉዳዩ ላይ ያለው ነገር ባይኖርም የአፋር ክልላዊ መንግስት በበኩሉ በህወሓት ጦርነት ተከፍቶብኛል ሲል ይፋዊ መግለጫን አውጥቷል። እስካሁን የወጡ መረጃዎች እንደሚያመላክቱት የጥቃቱ ዋነኛ ኢላማ መከላከያ ሰራዊቱ ወይም የአፋር ክልል ልዩ ኃይል አይደለም። ይልቁንም ጥቃቱ ያነጣጠረው በአፋር ክልል ሀራ መሬት ተብሎ በሚጠራው አካባቢ ሰፍሮ ስልጠና ሲወስድና ሲንቀሳቀስ ራሱንም ሲያደራጅ በነበረው የትግራይ የሰላም ኃይሎች በሚል የተደራጀው ታጣቂ ቡድን ላይ መሆኑ ተነግሯል። ጥቃቱን ተከትሎም የትግራይ ኃይሎች በርካታ ቀበሌዎችን የተቆጣጠሩ ሲሆን የአፋር ክልል መንግስትም ምሽቱን ባወጣው መግለጫ ስድስት ቀበሌዎች በህዋት ቁጥጥር ስር መዋላቸውን አረጋግጧል። በተጨማሪም የህዋት ኃይሎች በሦስት አቅጣጫ ወደ አፋር ክልል በመግባት መጋሌ በተባለው አካባቢ ከፍተኛ ውጊያ እያካሄዱ እንደሆነና ጥቃቱ በዲሽቃ በሞርታርና በሌሎች ከባድ መሳሪያዎች የታገዘ መሆኑንም ተገልጿል። በዚህም የተነሳ በአካባቢው የሚኖሩ የአፋር ተወላጆች ከቀያቸው እየተፈናቀሉ መሆኑም እየተሰራጩ ከሚገኙ የምስል ማስረጃዎች ለመረዳት ተችሏል። እስካሁን ከህውሃት በኩል ሰላማዊ የፖለቲካ ትግላችንን አጠናክረን እንቀጥላለን የሚሉ አጠቃላይ መግለጫዎች ቢኖሩም በአፋር ክልል ስለተከፈተው የውጊያ ግንባር ግን እስካሁን በይፋ የተባለ ነገር የለም። ጥቃቱ የተከፈተው ህወሀት እንደሆነ የተገለጸ ሲሆን በዋናኝነት ኢላማ ያደረገውም የትግራይ የሰላም ኃይሎች የተባለውን ቡድን ነው። እነዚህ ኃይሎች በፌዴራል መንግስቱ የሚደገፉና ህወሀትን ለመውጋት የተደራጁ ናቸው ሲል ህወሀት በተደጋጋሚ ባወጣቸው መግለጫዎች ሲከስ መቆየቱ ይታወቃል። የአፋር ክልል መንግስት በበኩሉ አመሻሽ ላይ ባወጣው መግለጫ ህወሀት ወረራ እንደፈጸመበት በመግለጽ ይህ ድርጊት በአስቸኳይ ካልቆመ ራሱን ለመከላከል እንደሚገደድ አስጠንቅቋል። የፌዴራል መንግሥት በቀጥታ በጉዳዩ ላይ ባይሳተፍም እነዚህን ኃይሎች ይደግፋል የሚል ክስ ከተለያዩ ወገኖችና አቅጣጫዎች ሲቀርብበት ቆይቷል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የህውሃት ኃይሎች ጥቃት መክፈታቸውን በማኅበራዊ ገጻቸው ላይ አውግዘው ድርጊቱ የፕሪቶሪያውን የሰላም ስምምነት የጣሰ ነው ሲሉ ገልጸዋል። ለዚህም ጀነራል ፍስሐ ማንጁስንና ጀነራል ዮሐንስን ወይም ጆን መዲድን በስም ጠርተው ተጠያቂም አድርገዋል። አቶ ጌታቸው ረዳ በመልእክታቸው ኋላቀር የሆነው ቡድን የፕሪቶሪያውን ስምምነት ለማፍረስ የተለያዩ ትንኮሳዎችን እስካሁን ሞክረዋል፣ ነገር ግን የፌዴራል መንግስቱ ታግሶ ቆይቷል። አሁንም የፌዴራል መንግስት ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻቢያ አጀንዳን ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹም ፍስሐ ማንጁስና ዮሐንስ ናቸው። እናንተ ኋላቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ። ይህ እንዲሆን በፍጹም አታስቡ ብለዋል አቶ ጌታቸው ረዳ በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ይህ ጥቃት በህውሃት ማዕከላዊ አመራር ትዕዛዝ የተፈጸመ ይሁን ወይስ በራሳቸው በወታደራዊ ጀነራሎች በኩል የተወሰደ እርምጃ እስካሁን የተገለጸ ነገር ባይኖርም ህውሃት ከዚህ ቀደም በአፋር ክልል ሲሰለጥን የነበረውን የትግራይ ሰላም ኃይል እንቅስቃሴ ሲቃወም መቆየቱ ይታወቃል። በተለይም በዋጅራትና በሌሎች ራያ አካባቢዎች በዚህ ኃይልና በቲዲፍ መካከል መጠነኛ የተኩስ ልውጦች ያለፈው ነውድ ጨምሮ እንደነበሩ የሚታወስ ሲሆን የትግራይ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደም ይህ ኃይል በትግራይ ክልል ላይ ጥቃት ከከፈተ ተጠያቂው የፌዴራል መንግስት ነው ሲሉ ከዚህ ቀደም መግለጻቸው አይዘነጋም። እስካሁን ባለው መረጃ የህወሓት ታጣቂዎች በመጋሌ ከተማ ስር የሚገኙ ስድስት ቀበሌዎችን ተቆጣጥረው እንደሚገኙም ተገልጿል። እነሱም ወረአ ኩሰበብራ ጾያ፣ ገደበላ፣ ከርማ አጋ፣ እንዲሁም ሚልኬ የተባሉ ሚልኬ የተባሉ አካባቢዎች መሆናቸው ተገልጿል። በተጨማሪም ቶንሳ በተባለ ሌላ አካባቢም በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑን ከደረሱን መረጃዎች ለመረዳት ተችሏል። ውጊያው ተስፋፍቶ ወደ አጠቃላይና ቀጠናዊ ቀውስ ሊያመራ እንደሚችል ስጋት በመኖሩም ዓለም አቀፉ ተቋማት ጣልቃ በመግባት ውጊያውን እንዲያስቆሙ ከተለያየ አቅጣጫ ጥሪ እየቀረበ ይገኛል።